ከዋይቢ ሚዲያ ነው እንደምን ከረማችሁ፣ እንደምን ዋላችሁ እንደምን አደራችሁ የማለዳ ዳሰሳዎች ነው የምናቀርብላችሁ የጠቅላይ ሚኒስትሩ የትናንትና የፓርላማ ውሎን በተመለከተ አትኩሮት የሰጡባቸውን አንዳንድ ቁም ነገር የመሳሰሉንን ነገሮች በእናንተም በኩል የበለጠ ብታዳምጧቸውና ፈታ ፈታ ቢሉ እናንተም የራሳችሁ ግምትና የራሳችሁን አቋም እንዲት ይዙ ይረዳችኋል ያዘጋጀናቸው ናቸው። ወደ መጀመሪያው የመረጃ ምንጮቻችን በሰጡን መሰረት ወይንም ጠቅላይ ሚኒስትሩ ባደረጉት ዳሰሳ የምናያቸው አራት አምስት የሆኑ መረጃዎች አሉ። አንደኛው ስለ አባይ ነው፣ ሁለተኛው ስለ ኤርትራ፣ ሶስተኛው የትግራይ ጊዜ አስተዳደርን በተመለከተና አራተኛው እንግዲህ ሌሎች መረጃዎች ይኖሩናል። እነዛን እናቀርብላቸዋለን። በመጀመሪያ ጠቅላይ ሚኒስትሩ ስለ አባይ ምን አሉ ነው። ጠቅላይ ሚኒስትሩ ለፓርላማ ከቀረቡላቸው ዋነኛ ጥያቄዎች የአባይ ጉዳይ መቼ ነው የሚያልቀው፣ የአባይ የሕዳሴ ግድብ መቼ ይጠናቀቃል የሚል ነበር። በዚህም ላይ ተንተርሰው ጠቅላይ ሚኒስትሩ ሲመልሱ በሚቀጥለው ዓመት ሪባን እንቆርጣለን ብለዋል። በዛም ላይ አስተጋስ ምንድን ነው አስከትለው ስለ ግብፅ እና ስለ ሱዳንም ብለዋል። አንደኛው ቃል የገባነውን ነውን በተግባር ነው የፈጸምነው። ግብፅ ሂደን ቃል ገብቶ ብለው ይወቅሱናል። ግን እኛ በዛ በገባነው ቃል መሰለት ህዳሴ ግድባችንንም ሞልተናል። የአስዋንም ግድብ ባለበት የውሃው ጉለት ሳይኖር ፍሰቱ እንደቀጠለ ሙሉ ያለበት ሁኔታ ነው። ስለዚህ ቃላችንን አክብረናል፣ የሚል መረጃ ሰጥተዋል። በዚህም በቀጣይ ከግብፅና ከሱዳን ጋር የሚኖረን ግንኙነት በመተባበርና በዋነኛነት በትብብር ላይ ይመሰረታል የሚል ገለጻ አቅርበዋል። ሌላው ስለ ኤርትራ ነበር ጠቅላይ ሚኒስትሩ ከዲፕሎማሲ አንጻር ማብራሪያ የሰጡት። ከኤርትራ ጋር ባለን ግንኙነት በቀይ ባህር ጉዳይ ላይ ብቻ ተመስርተን ምንም አይነት ግጭት ውስጥ አንገባም፣ ነገር ግን መደራደር እንፈልጋለን። ከኤርትራ ጋር መደራደር እንፈልጋለን። የባህር በር ያስፈልገናል። ብዙ ህዝቦች ነን። ብዙ ቁጥር ያለው ህዝብ ነው የያዝ ነው። ስለዚህ ሳንዋጋ በድርድር ወደ ባህር በር የምንወጣበት ሁኔታ እንዲፈጠር ኤርትራም የራሷ ሚና ሊኖራት ይገባል፣ ልታግዘንም ይገባል የሚል ማሳሰቢያ መሰለ አስተያየት ነው የሰጡት ጠቅላይ ሚኒስትሩ። በዚህም አንዋጋም የሚል አስቀምጠዋል። በተደጋጋሚ ኤርትራም በተለይ በባለፈው ሳምንት ከዚህ ጋር በተያያዘ ኢትዮጵያ ልትወረይ ትችላለች የባህር በር ጊዜ ያለፈበት ጥያቄ በማንሳት ላይ ነች የሚል ወቀሳ አቅርባ ነበር። ጠቅላይ ሚኒስትሩ ይሄ ጊዜ ያለፈበት አይደለም የሚል ማስተባበያ የመሰለ ነገር ነው አስተያየት ላይ የሰጡት። ይሄ ጊዜ ያለፈበት ሳይሆን በጣም አስፈላጊና ወሳኝ ጥያቄያችን ነው፣ ለኢትዮጵያውያን የሚታፈርበት ጥያቄ አይደለም ብለዋል። ትክክል ናቸው። በዚህ ጉዳይ ላይ የኔ አቋም እንደዛ ነው። የሚታፈርበት ጥያቄ አይደለም። የባህር በር ጥያቄ ግን ደግሞ ጦርነት አማራጭ ተደርጎ መወሰድ የለበትም፣ የቅድሚያ መሆን የለበትም ነው። ከጠቅላይ ሚኒስትሩ የምለየው በዛ ነው። የቅድሚያ መሆን የለበትም ግን ጦርነት አስፈላጊ ከሆነ ከባህር በር ጋር በተገናኘ መዋጋትም ያስፈልጋል አንዳንዴ። እንደዛ የሚል አቋም አለኝ። አለበለዛ ያስቸግራል የባህር በር ለማግኘት እና ከባድም ነው፣ ከባድም ነው። በነገራችን ላይ የባህር በር ጉዳይ የኤርትራ፣ የሱዳን የጅቡቲ ወይም የሶማሊያ ጉዳይ ተደርጎ መወሰድ ያለበት አይመስለኝም። ከዛም በላይ የኢትዮጵያ ጥላቶች ይህን ጉዳይ የሚፈልጉት ይመስለኛል። የባህር በር ማጣታችንን በዘላቂነት እንደ ዋነኛ የማገቻ መሳሪያ ወይንም የአቅማችንን ለመፈተን ወይም እኛን ለማበሳቆል የሚጠቀሙበት ስልት ነው ይሄ። በተደጋጋሚ ታይቷል። ስለዚህ የባህር በር ጥያቄ ከወደብነትና ከእዛም በላይ የደህንነት ስጋት የደቀነ ጉዳይ መሆኑ በደንብ ሊሰመርበት ይገባል ብዬ አስባለሁ በእኔ በኩል። ጠቅላይ ሚኒስትሩ ግን ከኤርትራ ጋራ የሚኖረን ግንኙነት የሚወሰነው ሁሉን አቀፍ በሆነ መንገድ እንጂ በባህር በር ብቻ አይደለም የሚል አስተያየት ሰጥተዋል። እንግዲህ በዙ ያዘልቅላቸው የሚል ነው። ሌላው ወደ ሌላው መረጃ በፓርላማ ከተነሱት ዋነኛው አድርገው እሳቸው ካነሱት ውስጥ የትግራይ መስተዳደር በተመለከተ ነው። በትግራይ ያለውን የጊዜያዊ አስተዳደር በተመለከተ ለአንድ ዓመት በራዘም የሚል ጥቆማ ሰጥተዋል በዛም ላይ ድርድር ከሚመለከተው አካላት ያው እንግዲህ የሚመለከተው አካላት ብለን ስንል ህወሀት አለ ህወሀት እንግዲህ ቁጥር አንድ ቁጥር ሁለት ተብሏል ያው እንግዲህ በጌታቸው ረዳና በደብረ ጽዮን የሚመሩ ሁለት አንጃዎች ናቸው ያሉት እንጃ ብለን ለማለት እንኳን ብዙም የሚያስደፍር ነገር የለም የደብረ ጽዮን እንደ ስትራክቸር የደብረ ጽዮን ቀጥሏል የጌታቸው አሰፋ የጌታቸው አሚን የጌታቸው ረዳ ቡድን ደግሞ ከዛ ለየት ባለ መንገድ የሽግግር መንግስቱን የሽግግር አስተዳደሩን በመያዝ ወጣቶችን በማንቀሳቀስ የተሻለ ለውጥ ፈላጊ ቡድን ነኝ የሚል አቋም እያራመደ ነው። ከዛ አንጻር ፓርቲው ለሁለት ተሰንጥቋል የሚል መደምደሚያ ላይ ልንደርስ አንችልም። ግን እንደዛም ሆኖ የምርጫ ቦርድ አሰራሮችን ስላልጠበቀ አሁን እንግዲህ ክንፍ እያልን እንጠረዋለን እንግዲህ፣ ከደብረ ጽዮን ክንፍ ጋርም ከጊዜያዊ አስተዳደር ውስጥ ከተካተቱ ሌሎች ለምሳሌ ቲዲኤፍ ተብሎ የሚጠራው የታጣቂ ቡድን አለ። ከእሱ ጋር እንዲሁም ከራሱ የብልጽግና አመራሮች አንድ ላይ ሆነው ድርድር አድርገው ለአንድ ዓመት ሊያራዝሙት ይችላሉ የሚል ነገር ነው ያለ። እሳቸውም ይህንን የገለጹት ስለዚህ እሱን እንጠብቃለን ማለት ነው። ምናልባት የጌታቸው ረዳ በፕሬዝዳንትነት ይቀጥል አይቀጥል በሚለው ነገር ላይ ካልሆነ በስተቀር በሌሎቹ ሊስማሙ ይችላሉ የሚል የሁላችንም ታሳቢ እያደረገ ነገር ነው ያለን። ሌላው ጠቅላይ ሚኒስትሩ ፓርላማ ከተነሳላቸው ውስጥ የዚህ የታጠቀ ኃይል በተመለከተ በአማራ ክልል እና በኦሮሚያ ክልል ማብራሪያ ሰጥተዋል። በዚህ ጉዳይ ላይም ሰፋ ያለ ማብራሪያ ነው የሰጡት። በተለይ በዶክተር ደሳሌ ጫኔ ከተነሳው መንግስታቸው የሙሉ ጊዜ ጦረኛ መንግስት ነው የሚል አስተያየት ሰጥተው ጠቅላይ ሚኒስትሩንም ያስቆጣ ንግግር ነው። እንዳም ሆኖ ጠቅላይ ሚኒስትሩ ሲመልሱ ሁሉም ታጣቂዎች በድርድር መመለስ አለባቸው። ሁሉም በየሰፈሩ በየጎጡ መሳሪያ ይዞ መሄዱ ተገቢነት የለውም። ስለዚህ እንደራደራለን፣ አስፈላጊ እስከሆነ ደግሞ የታጠቀ ሀይልን በሀይልም ቢሆን ትጥቅ እናስፈታለን። ምክንያቱም ኢትዮጵያ ውስጥ ታጥቆ መንቀሳቀስ ያለበት መከላከያና መከላከያ ብቻ ነው፣ አንድ ሀይል ነው፣ እሱም የመንግስት አካል ነው የሚል አቋም ወስደዋል። በዛ ደረጃ እኛም የዚህ አቋም ተጋሪዎች ነን። ስለዚህ የታጠቀ ቡድን በድርድርም በሀይልም ቢሆን እየፈታ መሄድ አለበት የሚል እሳቤ አራምደዋል። እሳቸውም የሁላችንም አቋም ነው። ግን ደግሞ በድርድር ቢሆን የተሻለ አማራጭ ነው፣ በድርድር መሆን አለበት የሚልም ነገር አለን፣ የብዙዎቻችንም ነው። ስለዚህ በተለይ በአማራ ክልል እና በኦሮሚያ ክልል ያሉ የታጠቁ ሀይሎች በተሻለ መጠን ወደ ድርድር ቢመጡ የሚል የሁላችንም ምኞት ነው። ምናልባት ከጥቅም ጋር ተያይዞ አንዳንዶች እዚህም እዚያም የሚረግጡ ይኖራሉ። ጠቅላይ ሚኒስትሩም ያንና ያነሱት። ግን እንደዛም ሆኖ መሄድ አለበት በድርድር ሁሉ ነገር በሰላምና በሰላም ብቻ እንዲሆን የተሻለውን ነገር እንዲያመጣ መደረግ አለበት የሚል ነገር አለኝ። ሌላው መረጃችን በሚቀጥሉት የሽግግር የምክክር መድረኩ ላይ የምክክር መድረኩ ላይ ብልጽግና ክልሎችን የማፍረስ አጀንዳ አለው የሚል ተሰምቷል። በተለይ ብልጽግና ወይንም መንግስት የክልሎችን ጉልበት ከዚህ በላይ በመቀነስ በጣም በመቀነስ የተሻለ ለዞኖችና ለወረዳዎች ጉልበት እና ሀብት በመስጠት የክልሎችን አቅም ማዳከም ይፈልጋል። ይህንን በአጀንዳ መልክ ማስፈል ማስፈጸም ይፈልጋል ተብሏል። ነገሩ ይሄ ሁላችንም የጋራ አቋም ይመስለኛል። እኛም ይህንን እንደግፈዋለን። ስለዚህ ባለፈው ታስታውሱ ከሆነ በትግራይ ክልል በነበረው ለወረዳዎች በጀት የመልቀቅ ሁኔታ ውስጥ ነበር ያለው መንግስት። ስለዚህ ያንን ተሞክሮ ወደ በህግ በህገ መንግስት ውስጥ በማስገባት ወደ ህግ ለማምጣትና ህጋዊ ለማድረግ ይሞክራል በድርድር ውስጥ ወይም በሚሻሻለው ህገ መንግስት ተብሏል። ስለዚህ የክልሎች የስልጣን ገደብ ከዚህ በላይ ማነስ አለበት ነው። አንዳንድ ክልሎች እንግዲህ ከአንዳንድ የአፍሪካ ሀገራትም የበለጠ አቅምም የጸጥታ ሀይልም የያዙ ናቸው። ለምሳሌ ባለፈው የትግራይ ክልል ማን ነው አቶ ጌታቸው ረዳ ሲናገሩ ሁለት መቶ ሰባ አራት ሺ ሀይል ይዘናል ያሉት ይሄ ኦልሞስት በጣም ትልቅ ነው እና ስልሳ ሺ ያለው የስልሳ ሺ ወታደር አስቀርተን ሌላውን በተናለን ነው የሚሉት እና ስልሳ ሺህ ማለት የብሪታንያ ወይንም የታላቁ እንግሊዝ የወታደር ቁጥር ማለት ነው። ይህ በጣም ከፍተኛ የሆነ የጸጥታ ስጋት ራሱ እዛ በመቀመጡ ብቻ የጸጥታ ስጋት ሊፈጥር የሚችል ነው። ይሄ በክልሎች ከፍተኛ የሆነ የሰው ሀይል እና የጦር ሀይል ክምችት ይፈጥራል። በተመሳሳይ በአማራ ክልልም እንደምታውቁት የልዩ ሀይል ሲፈርስ የተፈጠረውን ታውቃላችሁ። ከሰፊና ፍጹም ያልተጠበቀ የአስተዳደር መዋቅር ጭምር ነው አፍርሶ ለመሄድ ሙከራ ያደረገው እና እስካሁን ድረስም አፍሰን ያልጨረስነው እዳይዘን ነው ያለ ነው። ኦሮሚያም በተመሳሳይ ከፍተኛ የሆኑ የመብት ጥሰቶች፣ የእርስ በርስ ግጭቶች እንዲፈጠሩ ያደረገ የሰው ሀይል ነው የነበረው በኦሮሚያ የልዩ ሀይሉ ላይ። ስለዚህ እነዚህ በሙሉ ሲደመሩ የሰው ኃይሉን እና የጦር ክምችቱን ከታየ በጣም መዳከም ያለበት ይመስለኛል እና ህገ መንግስቱም ለዛ ጉልበት የሰጠበት ነው። ይህንን በማዳከም የፌዴራል መንግስቱን ወይንም የማዕከላዊነትን አሰራር የበለጠ በማጠናከር ኢትዮጵያኒስ የሆነ መንግስት ማዋቀር የሚፈልግ ይመስላል ከፕሮግራሞቹና ከ እንትኖቹ ከፕሮግራሞቹና ከፓርቲው አወቃቀር ጋራ የተመሳሰለ ወይም የተማከለ አስተዳደር ለመፍጠር ሙከራ የሚያደርግ ይመስላል ብልጽግና። ይህም እንግዲህ ወደፊት የምናየው ቢሆንም ካለፉት ልምድ በመነሳት የልዩ ኃይል አይፈርስም ተብሎ በጣም ከፍተኛ በነበረበት ጊዜ እንኳን ጨክኖ የልዩ ኃይልን አፍርሷል። ስለዚህ ክልሎችን የማዳከምና የማፍረስ ሁኔታዎች አይፈጠሩም የሚል የለም። በእውነቱ ነገር በተለይ ኦሮሚያ ክልልና አማራ ክልል የአስተዳደር ችግርም ሆኗል። እንደው ብናይ አንዳንድ የአስተዳደር እንትኖች ጉጂ ከቦረና ማነው፣ አዲስ አበባ ድረስ አንድ ሰው ኖርማል ለከፍተኛ ፍርድ ቤት መምጣት ያለበት አይደለም። በጣም ሩቅ ነው። በተመሳሳይ ከነቀምት፣ ከወለጋ፣ ከዛ ከተጂ በጣም ከራቆ ኤሪያ እዚህ ድረስ መምጣት በራሱ በጣም ከባድ የሚባል ወይንም አዲስ አበባ ድረስ መምጣት ከባድ የሚባል። ተማከለ ያልተማከለ አሰራር እንፈጥራለን ተብሎ ግን እጅግ የተማከለ እጅግ ቅጥ የሌለው የአሰራር ሲስተም ነው የተዘረጋው። አማራ ክልልም በተመሳሰሉ የአማራ ክልል ያው ማናነሳው ምናልባት ይሄ የግጭቱ ሁኔታ ካልሆነ በስተቀር ሕዝቡ በራሱ የክልልነት ጥያቄ እያነሳ ነበረ በተለይ የወሎና የጎንደር አካባቢ በጣም የክልልነት ጥያቄ ገፍተው ለመሄድ ሙከራ ያደረጉበት ነው። ከዛ ነው እንግዲህ እርስ በርስ ግጭቱ መጣና ሁኔታው በዛው ቀረ እንጂ አብዛኛው ወደ ክልልነት ምክንያቱም ትክክል አይደለም። ከቆቦ ተነስተህ ባህር ዳር ለመምጣት 800 ኪሎ ሜትር መሸፈን የለብህም። በተመሳሳይ ከተሞቹን እንኳን ብናይ ብዙ ከተሞች ነው ያወደመው። የ ያልተማከለ አስተዳደር ውጤት የሆኑ እንደ አሁን ደሴ ብንወስድ በፊት በጣም ከፍ ብላ የክፍለ ሀገር ከተማ በነበረችበት ጊዜ እና አሁን በምናየው ጊዜ እጅግ የተበሳቆለች ሁኔታ ነው ያለው። በተመሳሳይ ጎንደርንም መውሰድ ይቻላል፣ እንደዛው ነቀምት መውሰድ ይቻላል። ጅማ አሁን ምናልባት እንግዲህ ፈታ ፈታ እያለች ነው ቀን ወጣላት መሰለኝ እንጂ ጅማንም ብንወስድ በተመሳሳይ እጅግ ሲበዛ እንትን የሆነች ጎባ እንደውም ጭራሽ አሁን ጎባ እማ ከዋና የዞን እንኳን ያልሆነችበት ደረጃ አይተናል። ግን የባሌ ትልቅ የሚባል ትርፋማ የሚባል በጣም ትልቅ ክፍለ ሀገር እየነበረ እና አንዳንዱ የማይገባ ነው፣ አንዳንዱ በቋንቋ በምናምን የማይገባ ነው። ለምሳሌ ባሌን ለብቻው ክፍለ ሀገር አድርገህ ኦሮምኛ ቋንቋ ማድረግ ይቻላል። ለምን እንደዛ የግዴታ ለብቻው ሲሆን ኦሮ አማርኛ ተናገር የሚለው ያለ አስመስሎ ነበር የቀረበው ና እነዚህ ነዚህ ነገሮች ምናልባት የክልልነት ጥያቄውን የበለጠ የሚገፉት ይሆናሉ። ይህንንም ብልጽግና የበለጠ ኢኒሽት ወስዶ ሊያደርገው ይችላል የሚል ነገር ነው ያለው እና እነዚህ ናቸው። መረጃዎቻችን እንግዲህ፣ በሌሎች መረጃዎች እስከምንገናኝ እናመሰግናለን። ካሙሉ መልካም የስራ ቀን ይሁንላችሁ። እናመሰግናለን።